ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች የበዓል ዋዜማን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካም በዓልም እንዲሆንላችሁ እንመኛለን። ታዲያ ይህን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉት። ሊንኩ ለሌሎች አጋሮት የምንሰራቸው ፕሮግራሞች ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ በድጋሚ እንላለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው እንኳን ለፋሲካ አደረሳችሁ እንላለን። ታዲያ በበዓል ዋዜማ ላይ በዚህ ጉዳይ የተወሰኑ መረጃዎችን ወደ እናንተ እያደረስን አብረናችሁ ብንቆይ ደስ ይለናል ብለን መጣን። መልካም ጊዜን አብረን እንድናሳልፍ ተመኝተናል። እንግዲህ ሰሞኑን በጣም በብዛት ትኩረት የሳቡት ስፖርታዊ ጉዳዮች፣ እግር ኳሳዊ ወሬዎች መካከል አንደኛው በሪያል ማድሪድና በአርሰናል መካከል የተደረገው የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የኤምሬትስ እና የሳንቲያጎ ቤርናባው ጨዋታ ነበረ። በኤምሬትስ ስቴዲየም አርሰናል ልዩ ነበረ። እጅግ እጅግ በጣም በሚያምር እንቅስቃሴና ከፍ ባለ ብልጫ ሪያል ማድሪድን ሶስት ለዜሮ 0 በሆነ ውጤት አሸንፎ እድሉን አሰፋ። በሳንቲያጎ ቤርናባው የሚሆነው ነገር በሪያል ማድሪድ ተጫዋቾች፣ አሰልጣኞች፣ ደጋፊዎች እና በሚዲያውም የበዛ ለሪያል ማድሪድ የተሰጠ ትኩረት ምክንያት ምን ይፈጠር ይሆን? አርሰናል እንዴት ይቋቋመዋል? በሪያል ማድሪድ በኩል የሚሰጠውን ምላሽ ሲባል ሰማን፣ ብዙ ነገሮች ተነሱ። አርሰናል በጣም በጣም በጣም በሚገርም ሁኔታ ሆነም የተሻለ ቡድን ሆኖ ሁለት ለአንድ በሆነ ውጤት ሪያል ማድሪድን በሜዳው በፎከረበት አሳ ይሃለው ባለበት ሜዳው ላይ አርሰናል ጭራሽ ሁለት ለአንድ አሸነፈው። በድምሩ አምስት ለአንድ በሆነ ውጤት ረታ። ይሄ የአርሰናል በሪያል ማድሪድ ላይ ያስመዘገበው ድል ትኩረት በጣም ከፍተኛ በሚባል ደረጃ አግኝቷል። ለአርሰናልም እንደዚሁ የክብር ጊዜ ሆኗል። እንግዲህ የሰሞኑ ነገር ያለፉትን ጊዜያቶች ሙሉ በሙሉ ያስረሳ ይመስላል። ይህንን ስንል ምን ማለት ነው? በዘንድሮ የውድድር ዓመት አርሰናል እንዴት ያሉ ጊዜያቶችን አሳለፈ? በየትኞቹ የውድድር አይነቶች ምን ነገር ገጠመው የሚለውን ነገር ስናነሳ በፕሪሚየር ሊጉ ላይ ነጥብ የጣረባቸው አጋጣሚዎች፣ በዳኝነት ውሳኔ ያልተደሰተባቸው ጊዜያቶች፣ በተጫዋቾች ተደጋጋሚ ጉዳት ቁዘማ ውስጥ የገባበት አጋጣሚ አንድ አይደለም፣ በጣም ደጋግሞ አጋጥሞታል። እንደነዚህ ያሉ የውጤት ማጣት፣ የዳኝነት ውሳኔ ላይ ስምምነት አለመኖር፣ እንደዚሁም ደግሞ የተጫዋቾች ጉዳት መደራረባቸውን ተከትሎ ሊቨርፑል ደግሞ ጥሩ ውጤት እያስመዘገበ ስለመጣ በዘንድሮ የውድድር ዓመት አርሰናል ከሊቨርፑል ጋር ተፎካክሮ ምናልባትም ሊቨርፑልን በልጦ ዋንጫ ያነሳል ብለው እንዳያስቡ ደጋፊዎችን አደረጋቸው። እስከ ሰሞኑ ድረስ የአርሰናል ብዙ ደጋፊዎች እንዲህ ባለ ለተስፋ መቁረጥ በተጠጋ ስሜት ውስጥ ነበሩ። ኤፌ ካፑ ላይ የሆነውን ነገር እናስታውሳለን። በማንቸስተር ዩናይትድ ተሸንፎ የወጣበትን፣ እንዲህ እንዲህ ያሉትን ነገሮች ስንመለከት አርሰናል በአውሮፓ ቻምፒየንስ ሊግም የተወሰነ የቻለውን ያህል ይጓዝ ይሆናል እንጂ እንደ ትልቅ ደረጃ ደርሶ ትልቅ ውጤት ያመጣል ብሎ ከመገመት አንጻር ብዙዎች ድፍረቱ አልነበራቸውም። ሰፈር አድርጓል። አርሰናል በብዙ ምክንያቶች፣ በብዙ ሰበቦች አርሰናል አስቸጋሪ የሚባሉ ጊዜያቶችን አሳልፏል በዘንድሮ የውድድር ዓመት። ታዲያ የሰሞኑ ነገር፣ የሰሞኑ ነገር ስንል በሪያል ማድሪድ ላይ የወሰደው ብልጫ፣ እነዚህ አርሰናል ያሳለፋቸውን አስቸጋሪ ጊዜያቶች በሙሉ ያስረሳ ነው። በተወሰነ ደረጃ የአርሰናል ደጋፊዎች እንዲህ አይነት ስሜት የነበራቸው ናቸው። ኤቭሪቲንግ ኢዝ አገንስታስ ሁሉም ነገር ከእኛ በተጻራሪ ሆነ። ዳኛ ስንል ከዳኝነት ጋር የተያዙ ውሳኔዎች ለእኛ የማይስማሙ ሆኑ። የተጫዋቾች ጉዳት ስንል አንዱ ሲድን፣ አንዱ እንደገና ሲጎዳ፣ አንዱ ተመለሰ ሲባል ሌላኛው ደግሞ ሙሉ የውድድር ዓመት ያልፈዋል ሲባል፣ ዋይ ኤቭሪቲንግ ኢዝ አገንስታስ ለምንድን ነው ሁሉም ነገር ከእኛ በተቃራኒ የሚሄደው በቃ ይሄ የውድድር ዓመት የኛ አይደለም ብለው እንዲያስቡ የሚገደዱበት ነበረ ሆኖ አለም ግን አሁን በሪያል ማድሪድ ላይ ያስመዘገቡት ድል ድሉን ሲያስመዘግቡ ያሳዩት እንቅስቃሴ ማቹር ያደረገው ፐርፎርማንሳቸው በወኔ እናም በመቻል ያስመዘገቡት የአምስት ለአንድ ድል ለአርሰናል ክብርን ያስገኘ ክብርን ያስመለሰ ስለ ክብር ማሰብ እንደገና እንዲቻል ያደረገ ነበረ። ሪያል ማድሪድን ነው ያሸነፈው። ሪያል ማድሪድን ነው በዛ መጠን የበለጠው። ሪያል ማድሪድን ነው ከውድድር አስወጥቶ እሱ ወደ ግማሽ ፍጻሜ መግባት የቻለው። አሁን አርሰናል በታሪኩ ለመጀመሪያ ጊዜ ምናልባት በጣም ብዙ ሰዎች የሚያነሱለትን ጥያቄ መመለስ ለመቻል፣ የሚያነሱለት ጥያቄ ምንድን ነው? የአውሮፓ ቻምፒየንስ ሊግን ዋንጫ አሸንፎ የማያውቀው አርሰናል አርሰናል መቼ ነው የአውሮፓ ቻምፒየንስ ሊግን ዋንጫ ማንሳት የሚችለው የሚል ጥያቄን ይጠይቁታል። አሁን አርሰናል ይህንን ጥያቄ በተግባር ለመመለስ ሶስት ጨዋታዎች ይቀሩታል። ሁለት ጊዜ ከፓሪስ ሳንጀርማ ጋር ይጫወታል። አንድ ጊዜ ደግሞ ከሆነለት ከኢንተር ሚላን ወይም ከባርሴሎና ጋር ይጫወታል። አርሰናል የቀረው ሶስት ጨዋታ ብቻ ነው። ምን ለማድረግ? የረጅም ጊዜ ጉጉቱን የረጅም ጊዜ ህልሙንና ፍላጎቱን ለማሳካት፣ የአውሮፓ ሻምፒዮን ተብሎ ለመጠራት፣ የአውሮፓ ቻምፒዮንስ ሊግን ዋንጫ ካነሱት የሀገሩ ክለቦች መካከል አንዱ ለመሆን አርሰናል ሶስት ጨዋታዎች ቀርተውታል። ከፓሪስ ሰንጀርማ ጋር በተደረገው የሊግ ፌስ ጨዋታ አርሰናል ሁለት ለዜሮ በሆነ ውጤት እንዳሸነፈው ስናስታውስ፣ አርሰናል ለምን አይችልም በዘንድሮ የውድድር ዓመት የቻምፒየንስ ሊግን ዋንጫ ማሸነፍ? ለምን አይችልም? ምክንያቱም ፓሪስ ሳን ጀርማ ነው። ፓሪስ ሳን ጀርማና አርሰናል ሊክ ፌዝ ላይ ተገናኝተዋል። ሊክ ፌዝ ላይ በተገናኙ ጊዜ አርሰናል አሳምነው ሁለት ለዜሮ በሆነ ውጤት አሸንፎታል። ነገር ግን ይሉና፣ የእግር ኳስ ተንታኞች ምን ይላሉ? ያኔ አርሰናል ሁለት ለዜሮ ያሸነፈው ፒኤስጂ እና አሁን ግማሽ ፍፃሜ የደረሰው ፒኤስጂ አንድ አይነት አይደሉም። ከዛ ከአርሰናል ጨዋታ በኋላ ፒኤስጂ በእጅጉ ተቀይሯል፣ በእጅጉ ተሻሽሏል። ስለዚህ እንደ ሊክ ፌዙ ጨዋታ ሁሉ ይሄኛው ቀላል ይሆናል ተብሎ አይገመትም ይላሉ ግን ሌሎች ደግሞ ምን ይላሉ? ፓሪስ ሳን ጀርማ በአርሰናል ከመሸነፉ በተጨማሪ ይሄው ፓሪስ ሳን ጀርማ በቀደምነት በአስቶን ቪላ ምን ያህል እንደተፈተነና አስቶን ቪላ ለትንሽ አስቶን ቪላ ያባከናቸው የግብ እድሎች ወደ ጎልነት ተቀይረው ቢሆን ኖሮ አሁን የምናወራው በሁለት የእንግሊዝ ክለቦች መካከል ስለሚደረግ የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ሊሆን ይችል ነበረ ቪላ ጥሩ ስራ ሰርቶ ነገር ግን የተሳሳታቸው የተወሰኑ ስህተቶች እንዳያልፍ አድርጎታል። ስለዚህ አስቶን ቪላ ይሄንን ያህል ፓሪስ ሳን ጀርማን ከፈተነው ከፈተ ነው። አስቶን ቪላ ይሄንን ያህል ከፓሪስ ሳን ጀርማ ጋር ከተገዳደረ አርሰናል አይችልም ብሎ ማሰብ አይቻልም። ለዚህ ነው አሁን አቋማሪ ድርጅቶች ቡክ ሜከርስ የሚባሉት የቀሩት አራት ቡድኖች ናቸው። በአውሮፓ ቻምፒየንስ ሊግ አንዱ አርሰናል ነው፣ ሌላኛው ፓሪስ ሳን ጀርማ፣ ሌሎቹ ደግሞ በግማሽ ፍጻሜ የሚጫወቱት ኢንተር ሚላንና ባርሴሎና ናቸው። ከእነዚህ አራት ክለቦች የአውሮፓ ቻምፒየንስ ሊግን ዋንጫ ለማንሳት ማን የተሻለ እድል አለው? አሉ ቡክ ሜከርሶች፣ አሉ አወራራጆች የሚለውን ነገር ስናነሳ ወደ አርሰናል ያደላሉ አርሰናል ከባርሴሎና ከኢንተር ሚላንና ከፓሪስ ሳንጀርማን ይልቅ የአውሮፓ ቻምፒየንስ ሊግን ዋንጫ ለማሸነፍ ቡክሜከርስ ወይም አወራራጆቹ የበለጠውን ግምት ሰጥተውታል። እነዚህ አወራራጆች ዝም ብለው ከመሬት ተነስተው እንደው አርሰናል ሳየው ማሊያው ደስ ይላል ምናምን ብለው አይደለም። ሂደቱን ከግምት ውስጥ አስገብቶ ብዙ ብዙ ብዙ ነገሮችን ታሳቢ በማድረግ ነው። ይህንን ቅድመ ግምት ከሌሎቹ ሶስት ክለቦች ይልቅ ለአርሰናል የሚሰጡት በማዘን አይደለም፣ በርህራሄ አይደለም። ራርተው የሚበሉት ገንዘብ በጣም ብዙ ነው በማሰብ ነው፣ በስሌት ነው፣ በማውጣት በማውረድ ስለዚህ የሚወራረዱበት ገንዘብ ወይም ከበጣም ብዙ ሰዎች ጋር የሚያስይዙት ገንዘብ በጣም ከፍተኛ የሆነ ገቢ ሊያስገኝላቸው ይችላል፣ ወይም በጣም ከፍተኛ የሆነ ኪሳራ ላይ ሊጥላቸው ይችላል። ስለዚህ ይጠነቀቃሉ። መጠንቀቃቸው ደግሞ አብዝቶ በማሰባቸው ውስጥ ይገለጻል። ስለዚህ አብዝተው ሲያስቡ ከነዚህ ሶስት ክለቦች ይልቅ አርሰናልን ለቻምፒየንስ ሊጉ ክብር ቀዳሚ ግምት ሰጥተውታል ነው እንግዲህ ፓሪስ ሳን ዠርማ ከአስቶን ቪላ ጋር ያደረገውን ጨዋታ ብቻ ሳይሆን ፓሪስ ሳን ዠርማ ከሊቨርፑል ጋር ያደረገውን ጨዋታ ስንመለከት ፒኤስጂ ሊቨርፑልን ሲያስወጣ ዘይወር በጣም አሪፍ ነበሩ። ነገር ግን ከአስቶን ቪላ ጋር ሲጫወቱ ፓርክ ደ ፕራንስ ላይ የነበራቸው ነገርና ቪላ ፓርክ ላይ የነበራቸው ነገር አንድ አይነት አይደለም። በቪላ ፓርክ የነበረው ነገር አስቶን ቪላን የምናደንቅበት በፓሪስ ሳን ዠርማ ደግሞ ጫናውን ፊል ያደረገበት ነው። አንድ ጎል ነበር የቀረው አስቶን ቪላ ከፓሪስ ሳንጀርማ ለመሻል ከፓሪስ ሳንጀርማ ክብርን ለመውሰድ ድልን የራሱ ለማድረግ ተናንቆታል የሚችለውን በሙሉ አድርገዋል። ከዚህ ትምህርት መውሰድ የአርቴታና የአርሰናል ተጫዋቾች ፋንታ ነው የሚሆነው። ስለዚህ ፓሪስ ሳን ጀርማ ስቶን ቪላን ጥሎ ስላለፈ አንድን የእንግሊዝ ክለብ ፓሪስ ሳን ጀርማ ሌላኛውን የእንግሊዝ ክለብ ከመንገዱ ስላስቀረው ሊቨርፑልን ትልቅ ክብር የምንሰጠው ከሆነ ምናው አርሰናልስ የጣለው ሪያል ማድሪድን አይደለም ወይ? አስራ አምስት ጊዜ የአውሮፓ ቻምፒየንስ ሊግን ዋንጫ ያሸነፈውን ሪያል ማድሪድን ጥሎ አይደለም ወይ ወደ ግማሽ ፍፃሜ የገባው? ማድሪድን ሲጥል ደግሞ የጣለበት መንገድ ፍጹም አሳማኝ የነበረ መሆኑን መርሳት የለብንም ይላሉ አወራራጆቹ። ለዚህ ነው ከፒኤስጂ ይልቅ አርሰናልን፣ ከባርሴሎናና ከኢንተር ሚላን ይልቅ አርሰናልን ዋንጫውን የማንሳት የተሻለ ግምት አለው እንድንል ያደረገን ማብራሪያቸው ነው። ማድሪድን ከውድድር ካስወጣ በኋላ ለዋንጫ የሚሻለውን ግምት ወይም የምታገኘው ግምት ከፍ ይላል። በቃ ይሄ ነው የነሱ እምነት። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ላይ በጣም ትልቅ ጉልበት ያለው በጣም ትልቅ አቅም ያለው የመፈጸም አቅሙ ከፍ ያለ ተብሎ የሚጠራ ነው። ስለዚህ ያንን ካስወገድክ በኋላ የእሱን ክብር በተወሰነ ደረጃ ወደ አንተ እንዲፈስ ማድረግ ይቻላል ነው። ስለዚህ ፓሪስ ሳን ጀርማ በጣም ትልቅ አቅም እንዳለው ጥሩ ፎርም ላይ እንደሆነ መረዳት ይቻላል። አርሰናል የመጣበት መንገድም ግን ለአርሰናል ባርኔጣ እንድናነሳ የሚያስገድድ ነው። ስለዚህ ከሂደቱ በመነሳት ነው አርሰናልን ፌቨራይት እያሉት ያሉት እንጂ በማዘንና በመራራት አይደል። ሂደቱ ያንን ክብር እንዲያገኝ አስችሎታል። ግን እዚህ ውስጥ ደግሞ የተወሰኑ የስጋት ነገሮች መነሳት አለባቸው። ለምሳሌ የተጎዱ ተጫዋቾች አሉ፣ አሁንም አርሰናልን የማይቀላቀሉ በእርግጥ የነዚህ ተጫዋቾችን መጎዳት ያወቅነው ቀደም ብለን ነው። እነዛ ተጫዋቾች ቢኖሩ ለአርሰናል ተጨማሪ ጥንካሬ ሊሆን ይችላል። ነገር ግን እነዚህ ተጫዋቾች በሌሉበት ነው ሪያል ማድሪድን አሸንፎ ከ16 ዓመታት በኋላ ወደ ቻምፒየንስ ሊግ ግማሽ ፍፃሜ የገባው አርሰናል። ስለዚህ የቻምፒየንስ ሊጉ የግማሽ ፍፃሜ ጨዋታ ላይ የደረሰው ሂደቱ ላይ አሳማኝ እንቅስቃሴና ውጤታማ ጨዋወትን ተግባራዊ ስላደረገ ከሆነ የተጎዱ ተጫዋቾች ቢመለሱ አሪፍ ቢሆንም ባይመለሱም ግን ባሉት ልጆች ባለፈው የሰራውን እየሰራ የመቀጠል ግዴታ አለበት። የአሁኑ ትንሽ ለውጥ ነው የሚባለው ምናልባት የተቀጣ ተጫዋች አለው። አሁን የቶማስ ፓርቴ ቅጣት መነሳት አለበት። ቶማስ ፓርቴ እንግዲህ ምን ማለት እንደሆነ በተወሰነ ደረጃ ላንሳው። የቶማስ ፓርቴ ጉዳይ ሂወስ ፐርፎርሚንግ ቨሪወል፣ በነገራችን ላይ በጣም አሪፍ አገልግሎት ላርሰናል እየሰጠ ነው የሚገኘው። ቶማስ ፓርቴ ተቆጥሮ የሚሰጠውን ስራ ወይም ተቆጥሮ የሚሰጠውን ኃላፊነት የሚወጣበት የሚፈጽምበት መንገድ ብቻ ሳይሆን ሌሎች ተጫዋቾች ላይ የሚኖረውን የኃላፊነት ጫና፣ የሥራ ጫና ይቀንሰዋል። በነገራችን ላይ ሰሞኑን እያደረገ ያለው እንቅስቃሴ አሪፍ ከመሆኑ የተነሳ የውድድር ዓመቱ ሲያበቃ ከአርሰናል ጋር ያለው ኮንትራት ስለሚያበቃ በነፃ ወደ ፈለገበት ክለብ መሄድ ይችላል የተባለው ቶማስ ፓርቴን አርቴታ እንደገና ላስብበታል እንደገና ይህን ልጅ ለሚቀጥለው የውድድር ዓመት ምናልባትም ለሁለት የውድድር ዓመት ከአርሰናል ጋራ እንዲቆይ ማድረግ በሚቻልበት ሁኔታ ላይ መነጋገር ይኖርብናል አለ። ቀሎት ይሂድ አላለም ቶማስ ፓርቴን። ቶማስ ፓርቴ ካርሰናል ጋር በሚቀጥለው የውድድር ዓመት እንደገና ሊታይ የሚችልበት እድል ወይም የእድል በር የተከፈተው በሚያሳየውን ውጤታማ እንቅስቃሴ በሜዳ ላይ ኃላፊነቱን በሚወጣበት የልክነት መጠን የተነሳ ነው። አርቴታ እንደገና ይህንን ነገር ከግምት ውስጥ ማስገባት የፈለገው የመረጠው በነገራችን ላይ የቶማስ ፓርቴ ያን ቀን ቢጫ ካርድ አይቶ የመጀመሪያው የፓሪስ ሳን ጀርማንና የአርሰናል ጨዋታ ያልፈዋል መባል በጣም ካበሳጫቸው ሰዎች መካከል አንደኛው ዴክላን ራይስ ነው። ዴክላን ራይስ በወቅቱ እንዴት ያደርገው እንደነበረ እንዴት አይነት ስሜት ይሰማው እንደነበረ እንዴት ሲገጽጸው እንደነበረ ምንድን ነው እያደረክ ያለው ለምንድን ነው እንደዚህ የምታደርገው ይለው እንደነበረ አይተናል። ቶማስ ፓርቴ በስህተት በማይገባ ሁኔታ ያንን ቢጫ ካርድ አይቶ ሚስስ ኔክስት ማች ተባለ። ይሄ አስደሳች አይደለም። ይህ አርሰናል ላይ ክፍተትን ሊፈጥር ይችላል። በተለይ በተለይ በጣም በጣም በጣም እጅግ በጣም የሚገርም የሚገርም ፎርም ላይ የሚገኘው ዴክላን ራይስ ላይ ጫናውን ያበረታዋል ተብሎ ይሰጋል። ኤፕሪል 29 በሚደረገው የአርሰናልና የፒኤስጂ ጨዋታ ላይ የፓርቴ አለመኖር ትልቅ ጉዳት አለው። ስለዚህ እንዲህ ያለ የተጎዱ ተጫዋቾች አለመመለሳቸው፣ እንዲህ ያለው የፓርቴ መቀጣት የሚፈጥረው ተጽዕኖ ወይም ሊፈጥር የሚችለው ተጽዕኖ ታሳቢ ቢደረግም በሌሎች አማራጮች አርሰናል እንግዲህ ይህንን ጨዋታ የተሻለ ውጤት ለማምጣት ሊጠቀምበት ይችላል ተብሎ ይጠበቃል። እንግዲህ አወራራጆች ከሚሰጧቸው ግምት በላይ ግን ይሄ እስካሁን የመጣ ነው። አወራራጆች በምክንያት አሰላስለው አውጥተው አውርደው እያንዳንዱን ነገር ለመለካት ለመመዘን ሙከራ አድርገው ነው እዚህ መደምደሚያ ላይ የደረሱት ብለናል። የትኛው መደምደሚያ ላይ አርሰናል ዋንጫውን የማንሳት እድል ከባርሴሎና፣ ከኢንተር ሚላንና ከፓሪስ ሳንጀርማ ይልቅ ከፍ ያለ ነው የሚለው መደምደሚያ ላይ የደረሱት በዛ ምክንያት ነው። በእኔ እምነት አወራራጆች አርሰናል ላይ እንዲህ አይነት ስሜት የተፈጠረባቸው መሆኑ አሪፍ ነው። ምን ምን ከግምት ውስጥ እንደሚያስገቡ እንደሚያውቅ እንደሚረዳ ሰው ለአርሰናል እንደ ክብር ሊቆጠር ይችላል። ነገር ግን መሠረታዊ ጥያቄን ሳናነሳ የምናልፈው ግን መሆን አለበት ብዬ ደግሞ አላምን። ምንድን ነው መሰረታዊ ጥያቄው? አወራራጆቹ አርሰናል ላይ የተማመኑትን ያህል አርቴታና የአርሰናል ተጫዋቾች በራሳቸው ላይ ይተማመናሉ ወይ? እነሱስ ምን ይላሉ? እውነት ከፓሪስ ሰን ጀርማ ከኢንተር ሚላን እና ከባርሴሎና ጋር በሚደረገው ጨዋታ የተሻለ ውጤት ለማምጣት ቻምፒየንስ ሊጉንም ለማሸነፍ ከሁሉም የተሻለው እድል የእኛ ነው ብለው ይረዱታል ወይ? በዛ መንገድ ይወስዱታል ወይ? ምክንያቱም ሌላ ሰው ከሚያምንብህ በላይ አንተ ራስህ ላይ የሚኖረው መተማመን ለውጤት ያበቃሃል። አምነህ ወደ ሜዳ ስትገባ በቀደም ዕለት ያደረጉትን አይነት ሙሉ በሙሉ 100 ፐርሰንት አቅማቸውን አውጥተው ሪያል ማድሪድን 3 ለዜሮ ያሸነፉበት በቀደም በሳንቲያጎ ቤርናቦ ያደረጉትን አይነት ረጋ ብለው ጨዋታውን ተቆጣጥረው የሪያል ማድሪድ ፉከራና ድንፋታ ምንም አይነት ተጽዕኖ ሳያሳድርባቸው የራሳቸውን ስራ ሰርቶ የመውጣት አይነት መረጋጋትና ስቴት ኦፍ ማይንድ ላይ የሚገኙ ከሆነ ሆሽዝ በጣም በጣም በጣም አሪፍ ነው የሚሆነው። ስለዚህ አርቴታ ምን ይላል ስለዚህ ጉዳይ? እንደዛ ይሰማዋል? የአርሰናል ተጫዋቾች እንዲህ ባለው መጠንና ልክ እውነት በራሳቸው ላይ ይተማመናሉ ወይ የሚለው በጣም እጅግ በጣም ወሳኝ ነው ነው የእግር ኳስ ትንታኔ ባለሙያዎች ያነሱትን ሀሳብ እናንሳ። አብዛኞቹ ቡክ ሜከርስ ስለምን ለምን ይሄንን እንደሚሉ በመረዳት አርሰናል ሪያል ማድሪድን ከውድድር ካስወጣ በኋላ እንዲህ ያለው ዋንጫ የማንሳት ግምት ቢሰጠው አይደንቀንም የሚል ሀሳብ ይሰጡና ነገር ግን አንድ ውይይት ያደርጋሉ ውይይታቸው አሁን አርሰናል በሂደቱ ከፓሪስ ሳንጀርማን ጋር ሁለት ጊዜ እንደዚሁም ደግሞ በዋንጫው ጨዋታ ወይ ባርሴሎናን ወይ ኢንተር ሚላንን አንድ ጊዜ መግጠም አለበት። የትኛው ጨዋታ ይከብደዋል የሚል ነገር አነሱ። የትኛው ጨዋታ ይከብደዋል የሚለውን ሲያነሱ በዛ ያሉት የእግር ኳስ ባለሙያዎች የጠረጠሩት ኢንተር ሚላን ነው የሚከብደው ነው። ኢንተር ሚላን ለምን ይከብደዋል አሉ። ከኢንተር ሚላን ጋር የሚደረገው ጨዋታ በነገራችን ላይ በዘንድሮ የውድድር ዓመት በቻምፒዮንስ ሊጉ ዘ ቤስ ዲፌንዲንግ ሳይድስ የሚባሉት ወይም በመከላከል አቅማቸው በጣም ምርጥ ናቸው የሚባሉት ሁለቱ ክለቦች አርሰናልና ኢንተር ሚላን ናቸው። በአንዳንዶቹ የመከላከል ጥንካሬዎች ኢንተር ሚላን ከአርሰናል ይበልጣል። በሌሎቹ የመከላከል ጥንካሬዎች አርሰናል ከኢንተር ሚላን ይበልጣል። በሁለቱ በመከላከል አቅማቸው ጥሩ ተብለው በሚጠቀሱ ክለቦች መካከል የሚደረግ ጨዋታ ከባድ ነው፣ አስቸጋሪ ነው፣ ሞር ታክቲካል ይሆናል ነው እዚህ ላይ ምንድን ነው እነሱ ታሳቢ የሚያደርጉት? አርሰናል ሰሞኑን እየተስተካከለ የመጣም የሚመስለውን ከተለያዩ ሶርሶች ወይም ከተለያዩ ምንጮች ጎል ማግኘት ያንን ቀደም ብሎ የምናነሳውን ጥያቄ እያስረሳን እያስረሳን ካልመጣ በስተቀረ አርሰናል አሁንም ስትራይከር ከርለስ ነው። አሁንም አርሰናል አጥቂ አልባ ነው። ስለዚህ እንደ ኢንተር ሚላን ያለ የተዋጣለት የመከላከል ስራን የሚሰራ ቡድን ጋር የሚደረግ ጨዋታ ከአርሰናል ጎል የማስቆጠር ችግር ጋር ተዳምሮ ነገሩን የበለጠ ፈታኝ ነገሩን የበለጠ አስቸጋሪና የማይቻል ሊያደርገው ይችላል። ያን ጊዜም ይላሉ፣ አንዳንዶቹ። አትሌቲኮ ማድሪድ ከሪያል ማድሪድ ጋር ሲጫወቱ፣ አርሰናል የሚያልፍ ከሆነ ወደ ሩብ ፍጻሜ ለአርሰናል የሚሻለውና የሚቀለው ከአትሌቲኮ ማድሪድ ይልቅ ሪያል ማድሪድ ነው ስንል ነበረ። ምክንያቱም አትሌቲኮ ማድሪድ የሚከተለው ወይም ሊከተል የሚችለው የጨዋታ ስልት ለአርሰናል በጣም ፈታኝ የመሆን እድል አለው። ስለዚህ ከፓሪስ ሳንጀርማ ጋር ከሚደረገው ጨዋታ ባርሴሎናን መግጠም ሊኖር የሚችል ከሆነ ባርሴሎና ጋር ከሚደረገው ጨዋታ ይልቅ በመንገዱ ላይ ዋንጫውን ከማንሳቱ በፊት ከኢንተር ሚላን ጋር የሚጫወት ከሆነ ለአርሰናል የሚያስቸግረው ወይም የሚፈትነው ጨዋታ እሱ ሊሆን ይችላል ነው። ግን ደግሞ አንዳንድ የተስፋ ወሬዎች አሉ። ቅድም እንዳልነው ቶማስ ፓርቴ በቅጣት ምክንያት ባይኖርም በብሬንትፎርድ ጨዋታ ሪብስ አካባቢ ጉዳት ያጋጠመው ጆርጊኒዮ ወደ ጨዋታ ሊመለስ የሚችልበት እድል እንዳለ፣ እንደዚሁም ካላፊዮሪ ለአርሰናልና ለፓሪስ አንዣርማ ጨዋታ በእርግጠኝነት በእርግጠኝነት ይደርሳል ብሎ አርቴታ መናገሩ ለአርሰናል እንደ በጎ ነገር ሊወሰድ ይችላል። አሁን ግምት ነው። አሁን የተለያዩ እስካሁን እነዚህ ክለቦች ግማሽ ፍጻሜ ከመድረሳቸው በፊት የሄዱበትን መንገድ ከግምት ውስጥ በማስገባት የሚሰጥ አስተያየት ነው። ማን የሰጠው የእግር ኳስ ተንታኞች ያሉት፣ ማን የሰጠው ሱፐር ኮምፒውተር ያለው፣ እንደዚሁም ደግሞ አወራራጆች የተናገሩት። በነገራችን ላይ ሱፐር ኮምፒውተሩም የአርሰናልን የቻምፒዮንስ ሊግ ዋንጫን ማሸነፍ እድል ከፍ አድርጎታል። ተንታኞቹም እንደዛ ብለዋል። አወራራጆቹ ሀሳባቸው አንድ ነው። ከእነዚህ ሁሉ አካላት ከፍ ያለውን ዋንጫ የማሸነፍ እድልና ክብር ያገኘበት አርሰናል ምክንያት አለው። በምክንያት የተገኘ ክብር ነው። ምክንያቱ ደግሞ ውጤታማነቱ ነው። ሪያል ማድሪድ ላይ የወሰደው የበላይነት ነው። ይህንን አረጋግጦ መናገር ይቻላል ። ግን ደግሞ አንዳንድ ጊዜ ከግምቶቻችን የሚዛነፉ በጣም ብዙ ነገሮች በዛሬና ጨዋታው በሚደረግበት ቀን መካከል ባይደወይ አስር ቀን በኋላ ነው ቻምፒየንስ ሊጉ እንደገና ተመልሶ ግማሽ ፍጻሜውን የምናየው። በቻልነው መጠን ከጨዋታው በፊት ብዙ መረጃዎችን ወደ እናንተ ማድረስ እንሞክራለን። ግን በዚህና በዛ መካከል በጣም ብዙ ነገሮች ሊፈጠሩ ይችላሉ። እሱ ብቻ ሳይሆን በዛ ዘጠና ደቂቃ ላይ ምን ሀፕን እንደሚያደርግ ማንም ማወቅ አይችልም። አዎ፣ አርሰናል ሰፊ ግምት እየተሰጠው ነው። ዋንጫውን ለማሸነፍ ከሌሎቹ ይልቅ ቅድሚያ እየተሰጠው ነው። እነዚህ ነገሮች መባላቸው እውነት ሆኖ ነገር ግን ሂደቱ ቀላል እንደማይሆን አርቴታም፣ ተጫዋቾቹም፣ ገማቾቹም፣ እኛም እናንተም የምናውቅ ይመስለኛል። በከባድ ሂደት ውስጥ አልፎ በከባድ እና አስቸጋሪ ፈተና ውስጥ አልፎ ለክብር የሚበቃው ማን ይሆናል? ሱፐር ኮምፒውተር እንዳለው የእግር ኳስ ባለሙያዎቹ እንደተናገሩት ወይም አወራራጆቹ እንዳሉት አርሰናል ለክብር ይበቃ ይሆን? የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ዋንጫ የሚያሸንፈው ዘንድሮ ይሆን? እናንተ የምር ምን ትላላችሁ? የእናንተስ ግምት ወደ ማን ያደላል? ፓሪስ ሳን ዠርማ፣ አርሰናል፣ ባርሴሎና እንደዚሁም ኢንተር ሚላን ለፍጻሜ የመድረስ እድል አላቸው? በግማሽ ፍጻሜ እርስ በርሳቸው የሚያደርጉት ፉክክር በጉጉት ይጠበቃል። ማን የመጨረሻውን ሳቅ ይስቃል? ግምቶቻቸውን፣ አስተያየቶቻቸውን በኮመን ሴክሽኑ ላይ ብትልኩልን በጣም እጅግ በጣም ደስ ብሎን የምናየው ደስ ብሎን የምናቀርበው ይሆናል። ለማንኛውም በድጋሚ እንኳን ለብርሃነ ትንሣኤ እንኳን ለፋሲካ አደረሳችሁ እንላለን። በያላችሁበት በመተሳሰብ የታጀበ አስደሳች የበዓል ጊዜን እንድታሳልፉ ተመኝተናል። ኢትዮጵያ